እንግዲህ ጋይስ በባለፈው ቪዲዮ ውጪ በልተን አሳይተናችሁ ነበር፣ በአስር ብር ቪዲዮ ሰርቼላችሁ ነበር። ዛሬ ደግሞ እቤት ገዝተን እንበላለን ማለት ነው። በዚህ አጋጣሚ ደግሞ ለእናንተ ማሳያችሁ አንድ ነገር አለ ስለ ቴምሪስቴት። አብራችሁኝ ሁኑ። ሰላም ጋይስ እንዴት ናችሁ? ደህና ናችሁ? ዛሬ ደግሞ በሁለተኛው ቪዲዮ ተመልሰናል። እንግዲህ ባለፈው የሰራውላችሁን ቪዲዮ እንደወደዳችሁ ተስፋ አረጋለሁ። በአስር ብር ሙሉ ቀን ውጪ በልተን ውለን ነበር። ዛሬ ደግሞ የመጣ ነው ምንድነው? በ10 ብር እንትን እንገዛለን ማለት ነው፣ አስቤዛ ገስተን ደግሞ በቤት ውስጥ ምን መብላት እንደምንችል ማለት ነው። ስለዚህ ውጪ መብላት ይሻላል ወይስ ቤት ገዝቶ አስቤዛ መብላት ይሻላል? ያው ኤ ዴፊኒትሊ ቤት መግዛት የምግብ መስራት የምችል ከሆነ የበለጠ እሱ እንደሚሻል እርግጠኛ ነኝ። እዚህ ደሞ በተግባር ነው ያለን በ10 ብር ውጪ ይበልተናል። በ10 ብር ደግሞ አስቤዛ ገስተን ለቤት ምን እንደምንበላ እስቲ እናያለን ማለት ነው። እና ይሄን ቪዲዮ እንደምትወዱት ተስፋ አደርጋለሁ። ዳይ ወደ ሱፐር ማርኬት እንሄዳለን ማለት ነው። አሁን እንግዲህ አሁን የት እንሄዳለን? ካፍላንድ የሚባል ሱፐር ማርኬት አለ። ኤዲካ ውድ ነው። ኤዲካ ራሱ ሬስቶራንት በሉት። ኤዲካ የሚባል ሱፐር ማርኬት አለ። ግን ካፍላንድ የሚባል ሱፐር ማርኬት እሱ ይቀንሳል፣ ትንሽ የብዙ የዋጋ ልዩነት አላቸው። ስለዚህ ወደት እንሄዳለን? ካፍላንድ ሄደን በ10 ብር የምንገዛውን አሳያችኋለሁ። ከዛ ደግሞ ቁርስ ምሳ፣ ራት አብረን እንበላለን ማለት ነው። ኪፕ ላክቲን ጋይስ፣ ሰብስክራይብ ላይክ ማድረጋችሁ እንዳደረሱ። ታውን ኮፍላን ጋር ደርሰናል። ይሄ ነው ሱፐርማርኬቱ። ዛን እንሄዳለን ማለት ነው። ያው እንግዲህ ዘይት እንኳን አለኝ ግን ልግዛ ብል እንኳን አንድ ብር ከስልሳ ዘጠኝ ነው። ዘይት ስላለኝ የሌለኝን ነገር ነው የምገዛው። አሁን የፓስታ መኮረኒ ቦታ ደርሰናል። የትኛው ንግዳ አሁን እዚህ ጋር የርካሽ ፓስታ ነው 69 ሳንቲም አለ፣ ፓስታ መኮረኒ ማለት ነው። እነዚህ ግን ውድ ናቸው። አሁን ይሄ 2 ብር ከ49 እ የሀብታም ፓስታ ነው እ ብር ከ89 ይሄ መካከለኛ። አሁን እዚህ ጋር ዲስካውንቶች አሉ። ለምሳሌ አንድ ብር መግዛት ትችላላችሁ? የሁለት ብር ከ49ኙን አንድ ብር መግዛት ትችላላችሁ ማለት ነው። ስለዚህ አንዳንዴ እዚህ የሚመቸኝ የሆነ አርባር የሆነ ቀን ዲስካውንቶች አሉ። የምትፈልጉት እቃ መታችሁ ታንሱታላችሁ ማለት ነው። የትኛውን እንግዛ መኮሮኒ ለምናን በላም ዛሬ እንግዲህ ዘጠኝ ብር ቀረብ ማነው በአንድ ብር መኮሮኒ ገፍተናል። አሁን ደግሞ የቲማቲም ቦታ ላይ ነኝ። ቲማቲም ዝም ብለን ስጉ ከሰራን በኋላ እችን አሁን ደግሞ የዶሮ ተርታ ገብተናል ማለት ነው። ዶሮ መግዛት እንችላለን። ዚጋ ራፕ ከሃምሳ ዘጠኝ ያለ ድንግር ነው አንድ ገሬ ሳምንት ምትበላችሁ ከታጥፋችሁ ይህንን እንብለው አለብለው ተርኪ ተርኪ ይበላል። አራት ብር ከሃምሳ ዘጠኝ ሌሎቹ ውድ ናቸው። ሰባ ብር አምስት ብር የሆነ የምፈልገው ነበር። እሱ ዛሬ አልገባም ወይ ደግሞ እግር አለልኝ ከፈለጋችሁ እግር ሶስት ብር ከዘጠና ዘጠኝ እዛ። የዶሮ እግር ማለት ነው። አሁን ደግሞ የሰርዲን ቦታ ገብተናል። እንዳለ ዲስካውንት አንዳንድ ብር አንዳንድ ብር ይላል። እንዳለ አሶዎቹ ደስ ብሎ ሱፐር ማርኬት ታያችሁ። ጥቅማችሁን ዲስካውንት ዘጭት ታገኛላችሁ። እኔ ስስ መሳሳት ሰርዲን በስጎ ብበላስ እቺ አንድ ብር ከያዘጠኝ ነች ትገዛ ትገዛ በቀር እስካሁን ስንት ገብተናል? አራት ብር አንድ ብር አምስት ብር ሰማንያ ዘጠኝ ስድስት ብር ኦልሞ፣ ሰባት ብር ገብተናል። አሁን እንቁላል ቃል እንግዛና እንወጣለን ማለት። አሁን ደግሞ እንቁላል ቦታ ያው እንቁላል አንድ ብር ከዘጠና ዘጠኝ አደች እንገዛለን። ፓኬጇን ቀይሯት እና አሁን ምግባችንን ገዝተን የሚጠጣ ውሀ መያዝ አለብን። የሚጠጣ ነገር ይሁን ነገር እንይዛለን። መጠጡ ብዛቱ ያወዛግባል ምን እንደምገዙ። ስለዚህ የጋዙሀ ግን ደስ ይላል። ሀገር ቤት እንዳንቧ ማለት ነው። ግን ከአምቧ ይለያል መስለኝ። የጋዙሀ ሀግ ቀበልታችሁ ደስ ይላል። የጋዙሀ መጠጣት እኔ መጀመሪያ አይመቸኝም ነበር፣ አሁን ለምጄው ግን አሁን እሱን ነው የሚመቸኝ የጋዙሀ ይኸዋ ተርታ ዚጋ አለ። 41 ሳንቲም የጋዟ ቅናሿን ከነ ሪፈንዱ 41 እና 5 ስንት ነው? ወደ 76 ሳንቲም። ስለዚህ ጨረስን ማለት ነው። አሁን ወደ ሂሳብ ሂሳባችንን ከፍለን ወደ ቤት እየበረረ ነው። ባለፉት ዓመታት ቤቶችን በተመጣጣኝ ዋጋ በመሸጥ የሚታወቀው ቲምር ፕሮፐርቲስ ዛሬም እንደ ሁል ጊዜው በግንባታ ለህቀት በፍጥነትና በታማኝነት የቤት ባለቤት ሊያደርጉ ለመኖርና ለኢንቨስትመንት ተመራጭ የሆኑ ሳይቶቻችን ላይ በሰርቬት ቫቲካን ኤምባሲ አካባቢ እንዲሁም አዋሪ ሳይቶቻችን ላይ በካሬ ከሰባ አንድ ሺህ አምስት መቶ ብር ጀምሮ ባለ ሁለት መኝታ 78 ካሬ በ5.4 ሚሊዮን ብር አጠቃላይ ክፍያ፣ 81 ካሬ ባለ ሁለት መኝታ ቤት በ5.7 ሚሊዮን ብር አጠቃላይ ክፍያ፣ እንዲሁም 145 ካሬ ባለ ሶስት መኝታ ቤት በ10 ሚሊዮን ብር አጠቃላይ ክፍያ እንደ ፍላጎቱ ይዘን ቀርበናል። በተጨማሪም ገላን ኮንዶሚኒየም ላይ የሱቅ ባለቤት መሆን ለምትፈልጉ ከ500 ሺህ ብር ቅድመ ክፍያ ጀምሮ የሱቅ አማራጮችን ይዘን ቀርበናል። ለበለጠ መረጃ ከታች ባለው ስልክ ይደውሉ ያገኙናል። ቲምር ፕሮፌሽናል ትናችንን ገዝተን ገብተናል ማለት ነው። ከሱፐር ማርኬት በአስር ብር ገዝተን ገብተናል። የሚያስፈልገን ንቃ ውሃ ገዝተናል። አርባ አንድ ሳንቲም ከነ ሪሳይክሉ ስንት ነው? ወደ ሰባ ስድስት ሳንቲም። ይህ ደግሞ አያችሁት፣ ዶሮ ሶስት ብር ከዘጠና ዘጠኝ ዶሮ የዶሮ እግር ማለት ነው። መኮርን ይገዝተናል። ዲስካውንት ነበር ይሄ፣ ሁለት ብር ከአርባ ምናምን ነበር። ዲስካውንት አግኝቼ በቅናሽ በአንድ ብር ነው የገዛሁት። እንቁላል ደግሞ ብዙ አይነት እንቁላሎች ነው ያሉት። ይሄ የሚቀንሰው እንቁላል ቦርድን ሀልቱንግ ይላል። ቦርድን ሀልቱንግ የሚባለው ይሄንን እንቁላል ደግሞ ብር 99 ሳንቲም ነው የገዛሁት። ጤና ሳይቻችሁ ነበር ዘም ከልቅ ነው። ሌላ ደግሞ የቲማቲም ድልህ ገዝተናል። እችም ደግሞ 89 ሳንቲም ነች። ሌላ አንድ ብር ከሃያ አምስት ደግሞ ሰርዲን ገዝተናል። ይሄ ለምሳ እንሰራበታለን በመኮረኒ ስለዚህ ስንት አወጣን ማለት አናቱ ላይ አስር ብር ነው የሚመጣው ዘጠኝ ብር ከዘጠና ስምንት ሳንቲም ማለት ነው። ና እንደዚህ ከሁለት ሳንቲም አስር ብር ነው የመጣው ማለት ነው። በአስር ብር ብዙ አይደለም ግን ገዝተናል። ይሄ ግን ቢያንስ ይክናለን ሰርዲናለን ስጉ መስራት እንችላለን። እንቁላል ቁርስ መብላት እንችላለን። ይሄ እንቁላል ቢያንስ ሁለት ሶስት ቀን ይቀመጣል። ሁለት ሶስት አራት ቀንም እንዳበላላችሁ ነው ይቀመጣል። ዳቦ አለን። ምሳ ሰዓት ላይ የተለያየ ምግብ መብላት እንችላለን። ማታ ደግሞ ተፈላጊን ቺክኑን እንበለዋለን ማለት ነው፣ ባርበኪው አድርገን እንግዲህ። እስቲ በቁርስ እንጀምራለን ማለት ነው። ቁርስ አብል አብስለን አብረን እንበላለን እናንተ ራሱ ይበቃል። ይበቃ ውጪ ግን አይታችኋል። ትናንት በአስር ብር እንዴት እንደተንከራተ በአስር ብር ቪዲዮ ሰራው ጊዜ በጣም ተንከራተ ሲያደርገው በአስር ብር ምንም ኦልሞስት ምንም አታረጉ ማለት ይቻላል በአስር ዩሮ። ስለዚህ የአስር ብር ደግሞ የሱፐርማርኬቱን ደግሞ ውሎ እንውለዋለን ማለት ነው ኬፕላክ ግን ስለዚህ አሁን ከቁርስ እንጀምራለን ማለት ነው። ያ ግን ዘይት ምናምን ባይኖራችሁ አታችሁ አሳርቅልም አንድ ብር ከስልሳ አምስት ከዚህ የሆነ ነገር ተቀንሱና ወይ ሰርዲኑ ወይ የሆነ ነገር ተቀንሱና ዘይት መግዛት ትችላላችሁ። ሽንኩርቱን ብትፈልጉ 90 ሳንቲምም አለ ማለት ነው። ለዚህ እሱ አያሳስብም። እኔ ስላለኝ ነው ያልገዛሁት። ቢያንስ በአስር ብርስ ችግር የለም አንድ ሁለት ቀን አሁን ሁሉ ሁለት ቀን ሶስት ቀን ትበሉበታላችሁ። እንደምትገዱት ሱጎ ሁለት ቀን ምናምን ትበሉት ትችላላችሁ። ሱጎ በዛ አርጋችሁ ከሰራችሁ እንቁላል አላችሁ፣ ቁርስ ላይ ያሳስብም። እስካሁን እንግዲህ ከአየሁት የአስቤዛ ወሳኝ ነው። እዛ ግን ቀን በቀን አስር ብር ሊያውም ለማይረባ ምግብ ተንገላሳችሁ ውላችሁ በማይረባ እንትን ግን ምታወጣላችሁ በወር ቢያንስ አስር አስር ብሎ እንኳን ብታወጡ እሱም አይበቃችሁም። ወደ 300 ብታወጣላችሁ ማለት ሰላሳ 30 10 ቀን 100 30 300 ዩሮ ተወጣላችሁ። 300 ዩሮ ደግሞ ስለዚህ ውጪ መብላት እስካሁን የወጥ አያዋጣም። እቤት ተሰርታችሁ ብሉ። ቅዱሳችን ደርሷል ማለት ነው። እንቁላል በአረፒታ እንበላለን። እኔ በፊት ሀገር ቤት ጊዜ ነበር ይሄ የአረቡ ዳቦ ይጣፍጣል በጣም። እንቁላላችን ይመስላል ማለት ነው። ሻያ ፍልተን ፈታ ብለን ነው የምንበላው ማለት ነው። አሁን እንበላለን። እንብላ ጋይስ። የመጀመሪያ ጎሽ ያለ እናንተ ሙያሽ፣ ሙያሽ የዘርዘር እንደዚህ የሚለው ዘፈን ይገባኛል። ሚጥሚጣ አድርገን ደግሞ እንበላለን። እንቁላል በሚጥሚጣ አይመቻችሁም። ቁላል ብሎ ዝም ነው በቃ ይሄ ይትላንት የበላው አይታቸዋል አንድ ዳቦ ይዘን መንገድ ላይ ብርድ ላይ ስንበላ ሆነ ሻሙቃቹ ምናምን ሙቀቱን ሻሙን ከታብላችሁ ትበላላችሁ ማለት ነው እንግዲህ ቁርስ በዚህ መልኩ አሳልፈያለሁ ማለት ነው እነ መሰለም እንቁላል በሸበት ማለት ነው በመሰፋት ደሞ ምገናኛለን ቲፕ ብላክ አሁን ደግሞ ጋይስ መሳሳ አደረኩት ማለት ነው። መሳሳ ላይ ደግሞ ምግባችንን አብስለን እንበላለን ማለት ነው። ያው እንግዲህ ሽንኩርት አለን፣ ቲማቲም አለን፣ ሰርዲን አለን። አጥራችንን አምጣ። መኮሮኒ መኮሮኒ ነው ቅድም የገዛነው። ስለዚህ ያው መኮሮኒ አለን ማለት ነው። ይሄንን ተጠቅምን ደግሞ ምስታችንን እንበላለን ማለት ነው። የትም እንዳትሄዱ። ሽንኩርታችንን እንልጣለን ማለት ነው። ያን በእንትን ነው የምናደርገው በማሽን ነው የምንፈጨው። አንድ ላይ ቲማቲም እና ሽንኩርቱን በማሽን ፈጭተን፣ ምን ጊዜ ሰዓት ከመፍጨት እዚህ እያደረግን የከተፈን ሰዓት ከመፍጀት በማሽን እንፈጫለን ማለት ነው። ኬፕላክቴን

ቤት ብላችሁ እንብላት ትችላላችሁ ማለት ነው። አሁን ይህን እንኳን እስካሁን እንኳን የበላትን አሁን ከምሳውን ጨምሮ ሀያ ብር ራሱ ውጭ ላይ ብትበሉ ከዚያ በላይ ነው። መኮረኒ ወይ ፓስታ ነገር ጣሊያን ቤት ገብታችሁ ብትበሉ ቢያንስ በትንሹ እስከ አስራ አምስት ብር በላይ ታወጣላችሁ ከነ መጠጡ ምናምን። ጠዋት ላይ ቁርስ ብትበሉ እሺ በትን ከአስር ብር በላይ አናወጣም ወይ አስር ብር፣ እሺ ብለን እስከ ሀያ ብር ሀያ ምናምን ብር እናወጣለን ማለት ነው። ቁርስና ምሳ ብቻ ነው እና ገና ምሳ ሰዓት እንኳን ሳንደርስ ይሄ ከመብላት ቤት መብላት እንደሚሻል አይተናል ማለት ነው። ስ የቀራለኝ ከሰራሁት ላይ ምናምን ኢቭን ለነገም ምሳ ተርፎ ያለው ማለት ነው። ከፈለክ ደግሞ እና ህት በቅብጠት ምፋንዱ ማታ ደግሞ ሌላ ምግብ ሌላ ምግብ ሰርተን ደግሞ እንበላለን ማለት ነው።

ነው የቀረን እራት ሰዓት ነው የቀረን። እራት ሰዓታችን ደግሞ የመጨረሻ መዝጊያችንን በእራት ሰዓት እናደርገዋለን ማለት ነው። እስከ እራት አንድ የመጨረሻ ቁርሻ አንድ ያጣላና እምቢ እንዳትሉ። እንግዲህ አሁን እራት ሰዓት ደርሷል ማለት ነው። ራታችንን ደግሞ ምን እንደምበላና ያለን ማለት ነው። ቺክን አለን። ይኸውልህ ለትላንቷን ለራቡን ዛሬ ያውም የተመጣጠነ ምግብ ነው የበላህ፣ ነው ቀያየርህ፣ ነው ገብቶሃል። ቁርስ እንቁላል፣ ምሳ አይታችኋል፣ መኮርኒ በአሳ በቱና አሁን ደግሞ ቺክን ነው የምንበላው። ቺክን ሌግ እንበላለን ማለት ነው። ቺክን ሌግ ባርቤኪው ባርጌን። እኔ አሁን ያው እንደ ትላንቱ አልነበረም ዛሬ፣ በደምብ ጠግቤ ነው ያልኩት። ቀለል አድርገን ብቻውን ቺክን ሌግ ባርቤኪው ባርገን በኦቨን ሰርተን እንበላለን ማለት ነው። ስለዚህ አስቤዛ ያዋጣል፣ በጣም ግን ስራ አለ፣ ስራ አለው። በጣም ስራ ይጠይቃል በደንብና እንግዲህ ቺክናችንን ይኸው በሎሚ አድርገን አጠብነው። በደንብ አርገን ካጠብነው በኋላ እንግዲህ እንቀመመዋለን ማለት ነው። ቅመም በቅመም ይኸው ቆንዶ በርበሬም፣ ፓብሪካም በርበሬ ነው። ይሄም ቅመም ምናምን የዶሮ ቅመምም አድርገን በደንብ ከቀመምነው በኋላ ጨው፣ ዘይት እናረጋለን። ከዛ እንደዚህ እሽት እሽት እሽት አድርገን በዚህ መልኩ አሰልፈን እንግዲህ ወደ ኦቨን ለመክተት እናዘጋጃታለን ማለት ነው። ተፈታ አድርገን ወብ እንውስጥ ሰላሳ ደቂቃ ውስጥ እናወጣዋለን ማለት ነው። ያው እንግዲህ ምግባችን በዚህ መልኩ ደርሷል። ያው ባርበኪው ቺክን ሳይድ ላይ ምን ተጠቅመናል? ማዮኒዝና ኤክ ተጠቅመናል። እንግዲህ ን ይመስላል የሰራ ነው ምግብ ማለት አስቤዛ ወሳኝ ነገር ነው። ማን ያበላችኋል ይህን ውጭ ላይ ማንም አይበላችሁም። ሜን ምግብ ውጪ ላይ መቼም ማነው ማታገኙት እህ እስኪ አንድ ጋጡ እንግዲህ 10 ብር ሎ ይህን ይመስላል እንግዲህ አስቤዛ ገዝታችሁ ልትበሉ በሚመችሉት እንግዲህ እንደዚህ ነው ማለት ነው። ሱፐር ማርኬት ሄዳችሁ በ10 ብር ገዝታችሁ ቤት መብላት ይሻላል ማለት ነው። እንግዲህ ኮሜንት ላይ አስቀምጡልኝ የቱ እንደሚሻል። እና ቤት መብላት አይሻልም? እና እንግዲህ ዛሬ ቪዲዮ ይሄንን ይመስለበት። በአስር ብር ቤት ውስጥ አስቤዛ ገዝታን በላም። ማነው ሙሉ ቀን ዋልን። ትንሽ እኔ ቤት ውስጥ መቀመጥ አልወድም ትንሽ ነው እዚህ ሰፈር ዞር ዞሮ ያልተመጣው እንጂ ቤት ውስጥ መቀመጣ አይደለም። እሱ እሱ ነው እንጂ የሚሰለቸው ያው ኖርማሊ ስራም እየሰራችሁ ቤት እየሰራችሁ ቋጥራችሁ ብትሄዱ ይሻላል፣ ማነው ሞር አትራፊ ትሆናላችሁ። ውጪ መብላት ግን አንደኛ ብርም አይበቃችሁም፣ አስር ብር አይበቃችሁም። ውጪ የምትበሉ እንዳያችሁት የባለፈው ቪዲዮ ላይ እንዳያችሁት ማነው። ስለዚህ ቤት የምትበሉ ግን በዚያ ያለ ነገር ሰርታችሁ ምሳም እየወሰዳችሁ መስሪያ ቤት ምናምን መብላት ትችላላችሁ። ስለዚህ እንግዲህ፣ ጀርመን ላይ የሚያዋጣው ቤት ውስጥ ሰርቶ መብላት ነው ማለት ነው። ሁሉም ሁሉ ነገር አለ ሱፐር ማርኬት ላይ እናንተ ብቻ ለመስራት ፍላጎት ይኖራቸው። ያ ከሰራ ጋር ይከብዳል፣ ግን ቲክቶክ ላይ የምንጠቀምበት እንስሳት እዛው ቲክቶክ ወይ የሆነ ነገር የምትፈልጉትን ነገር እያያችሁ ምግብ መስራት ነው ማለት ነው። ለሱ መፍትሄ አለው። ሰበብ አያስፈልግም። ቤት ሰርቶ መብላት ነው እና እንግዲህ፣ ይህን ይመስላል ቪዲዮአችን። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ቻው ቻው ጋይስ።